የኢትዮጵያ ንግድ ባንክን ስኬታማ ጉዞ ለማስቀጠል ሰራተኞች ሙያው የሚጠይቀውን የስራ ላይ ስነ ምግባር በመላበስ ሊሰሩ እንደሚገባ ተገለጸ። የኢትዮጵያ ንግድ ባንክ የተለያዩ ዲስትሪክቶች ባንኩን 15ና 25 ዓመታት ላገለገሉ ሰራተኞች የወርቅ ፒንና የምስክር ወረቀት አበርክተዋል። በኢትዮጵያ ንግድ ባንክ የመገናኛ፣ የካ፣ ቦሌ፣ ቂርቆስ፣ ቃሊቲ፣ ጉለሌ፣ ወልዲያ፣ ጎንደር፣ ነቀምቴ፣ ባህር ዳር፣ ድሬዳዋ እና ሌሎችም ዲስትሪክቶች ከሰሞኑ ባንኩን ለ15ና 25 ዓመታት ላገለገሉ ሰራተኞች እውቅና ሰጥተዋል። በእውቅና አሰጣጥ ስነ ሥርዓቱ ላይ የባንኩ የሥራ ኃላፊዎች እንደተናገሩት የኢትዮጵያ ንግድ ባንክ ሠራተኞቹ ትልቅ ሀብቱ እንደሆኑ ይገነዘባል። ለዚህም ብዙ በጀት በመመደብ በትጋትና በጽናት ለረጅም ዓመታት ያገለግሉት ሙያተኞቹን ያመሰግናል ብለዋል። አንጋፋውንና ስኬታማውን ባንክ በማገልገላችሁ ልትኮሩ ይገባል ያሉት የሥራ ኃላፊዎቹ ባንኩን የበለጠ ስኬታማ ለማድረግም በቀሪ የአገልግሎት ዘመናቸው ልምዳቸውን ለሌሎች ባልደረቦች በማካፈልና ምሳሌ በመሆን ባንኩንም ሆነ ሀገርን ሊያገለግሉ እንደሚገባ ተናግረዋል። የሀገሪቱ የኢኮኖሚ መሠረት የሆነውን የኢትዮጵያ ንግድ ባንክ ስኬታማ ጉዞ ለማስቀጠልም የባንክ ሙያ የሚፈልገውን ሥነ ምግባር በመጠበቅ በትኩረት ሊሰሩ እንደሚገባም የባንኩ የስራ መሪዎች አሳስበዋል። ላለፉት 25ና 15 ዓመታት ባንኩን ያገለገሉ ሰራተኞችም ስለተበረከተላቸው ስጦታና ስለተሰጣቸው እውቅና በማመስገን ባንኩን የበለጠ ውጤታማ ለማድረግ በተሰማሩበት የስራ መስክ በአርአያነት እንደሚሰሩ ቃል ገብተዋል።